ሰምተዋል። አፍሮሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባድዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከዳግማ ትንሣኤ ለ13 ቀናት፣ ለእርገት በወረሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስበ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር። ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልኮን አንስተው የደውሉ 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ አፍሮ ሆሊላንድ አስጎብኝና የጉዞ ወኪል ጤና ይስጥልን አድማጮች ይህ አዋዜ ልዩ ላልሰማችሁ ነው ከመረጃዎቹ ጋር አብርሃም እኳንንት ነኝ አብራችሁን ቆዩ በ40 ሚሊየን ብር የአልባሳት ግዢ ሙስና ወንጀል የተከሰሱ ግለሰቦች በጽኑ እስራት ተቀጡም የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፌስቡክ ገጽ መታገዱ ትሰማም። ምክንያቱ ደግሞ ከደጋፊዎች ሰጣ ገባ ጋር በተገናኘም ሳይሆን እንዳልቀረ ተነግሯል። የድምፃዊ አንዱ ዓለም ጎሳ ጠበቃ የቀነኒ እጅ ጽሑፍ ማግኘቱን ለፍርድ ቤት አስታወቀም። ችሎቱም ለነገ ተቀጥሯል። በስድስት ወራት ውስጥ የተቀቀለ ስጋ ወደ ውጭ በመላክ 28 ሚሊዮን ዶላር ተገኝቷል ተብሏል። የ14 ሚሊዮን ብር ሽልማት አሸናፊ ስለሆነችው አትሌትም የምንነግራችሁ ይኖረናል። አሜሪካ ከሀገር ያባረርኳቸውን ስደተኞች ለመቀበል ፍላጎት አላሳዩም ባለቻቸው ሀገራት ላይ ቪዛ መሰረዝ ጀመረች። ከሩሲያ ዜጎች ውጪ ዋና ከተማዋን እንዲረግጡ የማትፈቅደው ሰሜን ኮሪያም ትላንት ለመጀመሪያ ጊዜ ፈቅዳ የማራቶን ውድድር አካሂዳለች። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። በአርባ ሚሊዮን ብር የአልባሳት ጊዜ ሙስና ወንጀል የተከሰሱ ግለሰቦች በጽኑ እስራት ተቀጡ። የአዲስ አበባ እሳትና አደጋ ስጋት ስራ አመራር የቀድሞ ኮሚሽነር ሰለሞን ፍሳን ጨምሮ በከባድ የሙስና ወንጀል ክስ የተመሰረተባቸው ስድስት ግለሰቦች በጽኑ እስራት እንዲቀጡ ተወስኗል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ የሙስና ጉዳዮች ወንጀል ችሎት የግራ ቀኝ ቅጣት አስተያየትን በመመርመር ነው ጥፋተኛ የተባሉ ተከሳሾች ላይ የጽኑ ስርዓትና የገንዘብ ቅጣት ውሳኔ ያስተላለፈው። የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክቶሬት አቃቢ ህግ ባሳለፍነው 2015 ዓ ም መጨረሻ በስምንት ተከሳሾች ላይ ከባድ የሙስና ወንጀል ክስ መመስረቱ ይታወሳል። ክሱ የተመሰረተባቸው ተከሳሾች፣ አንደኛ ተከሳሽ የአዲስ አበባ እሳትና አደጋ ስጋት ስራ አምራር የቀድሞ ኮሚሽነር ሰለ ሰለሞን ፍሳም፣ ሁለተኛ የተቋሙ የመንግስት የግዥ ዳይሬክተር ግሩም ወልዴ፣ ሶስተኛ የኮሚሽኑ የለውጥ ስራ አመራር ዳይሬክቶሬት ባለሙያ ደረጃ የተፈራ፣ አራተኛ የኮሚሽኑ የሎጂስቲክስ ምዝገባና ቁጥጥር ባለሙያ ወንድሜነ ምስጋናው፣ አምስተኛ የአደጋ ስጋት ትግበራ ቡድን መሪ እዮብ ታደሰ ካሳም፣ ስድስተኛ በኮሚሽኑ የሕክምና ባለሙያ አልማዝ ጌቶ፣ ሰባተኛ የአደጋ መረጃ ሃርድዌርና ሶፍትዌር ባለሙያ መስፍን ለገሰና ስምንተኛ ተከሳሽ ነጋዴ የሆኑት ንጉስ አማን ናቸው። ከአንደኛ እስከ ሰባተኛ ተራ ቁጥር የተጠቀሱ ተከሳሾች የግዢ ጨረታ ሂደት ውስጥ በስውር በመመሳጠር በወቅቱ በተደረገ የገበያ ዳሰሳ ጥናት ቡልዶዘር የተሰኘ የእሳት አደጋ መከላከያ የአልባሳት ዋጋ በፍሬ 46923 በመሆኑ እንደተረጋገጠ ነገር ግን አንዱን በ184644 ብር ከስምንተኛ ተከሳሽ ተጫራሽ ድርጅት ግዢ እንዲፈጸም አጽድቀዋል በማለት አቃቢ ሕግ በክሱ ላይ አስፍሮ ነበር። በዚህ መልኩ አጠቃላይ 217 ፍሬ አልባሳትን በ40 ሚሊየን 67748 ብር ግዢ እንዲፈጸም በማድረግ በመንግስት ላይ በልዩነት 29 ሚሊየን 885441 ብር ጉዳት እንዲደርስ አድርገዋል በማለት በክስ ዝርዝሩ ላይ አቃቤ ሕግ ጠቅሷል። ከአንደኛ እስከ 8 ስምንተኛ ተከሳሾች ውጪ ያሉ ቀሪ ተከሳሾች ክሱ እንዲሻሻልላቸው የመጀመሪያ ደረጃም የክስ መቃወሚያ በጽሁፍ ማቅረባቸውን ተከትሎ ፍርድ ቤቱ የግራ ቀኝ ክርክርን መርምሮ ክሱ እንዲሻሻል የቀረበው ጥያቄም የህግ አግባብነት የለውም በማለት ውድቅ ማድረጉም ይታወሳል። ከዚህ በኋላም ተከሳሾቹ የቀረበባቸው ክስ ላይ የተመለከተውን የወንጀል ድርጊት አለመፈጸማቸውን ጠቅሰው የእምነት ክህደት ቃላቸውን መስጠታቸውን ተከትሎ አቃቢ ህግ የሰው ምስክርና የሰነድ ማስረጃ አቅርቧል። ፍርድ ቤቱም በአቃቢ ህግ የተሰሙ ምስክሮችን ቃልና የሰነድ ማስረጃ መርምሮ ሁለተኛ ተከሳሽ ግሩም ወልዴም፣ አራተኛ ተከሳሽ ወንድሜነ ምስጋናው አምስተኛ ተከሳሽ ኢዮብ ታደሰ ካሳ፣ ስድስተኛ ተከሳሽ አልማዝጌቶ እና ሰባተኛ ተከሳሽ መስፍን ለገስን በሚመለከት በአቃቤ ህግ በቀረበ ማስረጃ የወንጀል ድርጊቱ መረጋገጡን ገልጾ በተከሰሱበት ድንጋጌ እንዲከላከሉ ብይን ሰጥቷል። በዚሁ መዝገብ በሦስተኛ ተራ ቁጥር የተጠቀሰውን የኮሚሽኑ የለውጥ ስራ አመራር ዳይሬክቶሬት ባለሙያም ደረጃ የተፈራን በሚመለከት በአቃቤ ህግ በበቂ ማስረጃ አልተሰማበትም በማለት ፍርድ ቤቱ ነጻ ብሎታል። በተጨማሪም ፍርድ ቤቱ ችሎት ባለመቅረባቸው በጋዜጣ ጥሪ እንዲደረግላቸው ትእዛዝ ሰጥቶ ነገር ግን ሳይቀርቡ የቀሩትን አንደኛ ተከሳሽ ሰለሞን ፍሳና ስምንተኛ ተከሳሽ ንጉስ አማንን በሚመለከት በሌሉበት የጥፋተኝነት ፍርድ አስተላልፎባቸው ነበር። ፍርድ ቤቱ ተከላከሉ የተባሉ ተከሳሾችን የመከላከያ ማስረጃ መርምሮና ከአቃቢ ህግ ማስረጃ ጋር አመዛዝነው የአቃቢ ህግ ማስረጃን አለማስተባበላቸውን ጠቅሶ ከስድስተኛ ተከሳሽ ውጪ ያሉትንም ጥፋተኛ ብሏቸዋል። ስድስተኛ ተከሳሽን በሚመለከት የአቃቢ ህግ ማስረጃን በተገቢው መከላከሏን የጠቀሰው ፍርድ ቤቱም ከወንጀል ነፃ ናት ሲል ወስኗል። በሌላ በኩል አንደኛና ስምንተኛ ተከሳሾች እያንዳንዳቸው በስድስት ዓመት ጽኑ እስራትና በአምስት ሺህ ብር የገንዘብ መቀጮ እንዲቀጡም ወስኗል። ሁለተኛ አራተኛና አምስተኛ ተከሳሾች ደግሞ በአራት ዓመት ከአምስት ወር ጽኑ እስራትና ሶስት ሺህ ብር የገንዘብ ቅጣት ተላልፎባቸዋል። ሰባተኛ ተከሳሽ ንጉስ አማን ደግሞ በአምስት ዓመት ጽኑ እስራትና በሦስት ሺህ ብር የገንዘብ መቀጮ እንዲቀጣ ፍርድ ቤቱ ውሳኔ አስተላልፈዋል። በደጋፊዎች ሰጣ ገባ ምክንያት የፌስቡክ ገጽ ተዘግቶብኛል ሲል የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ገለጸም። የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር የ23ተኛ ሳምንት ጨዋታ በሚተላለፍበት ወቅት የደጋፊዎች ያልተገቡ የእርስ በርስ ሰጣ ገባዎች የፌስቡክ ኮሚኒቲን በመጣሳቸው ምክንያት ገጹ ለሶስት ቀናት ከቀጥታ ስርጭት እንድታገድም ገልጿል። ለዚህም ደጋፊዎቹን ወቅሰዋል። አክሲዮም ማህበሩ ይህንን ተከትሎም ከዛሬ ጀምሮ የሚደረጉ የ24ኛ ሳምንት የመጀመሪያና ሁለተኛ ቀን ጨዋታዎች በአክሲዮ ማህበሩ የፌስቡክ ገጽ እንደማይተላለፉ ገልጿል። ሁሉንም ጨዋታዎች እንዲቀረጹ በማድረግ ገጹ ከተመለሰ በኋላ የጨዋታዎችን ሃይላይትና ግቦችን እንደሚለቅም ገልጿል። የድምፃዊ አንዱ አለም ጎሳ ጠበቃ ስለ ቀነኒ አሟሟት ጉዳይም አዲስ ነገር አሰምቷል። ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት መድኃኒት መውሰዷን የሚገልጽ ማስታወሻ በእጅ ያለን ብሏል። ለሶስተኛ ጊዜ ዛሬ በአራዳ ምድብ ችሎት የቀረበው ድምፃዊ አንዱ አለም ጎሳም ፖሊስ የፎረንሲክ የምርመራ ውጤት አልደረሰኝም በማለቱ 14 ተጨማሪ ቀናትን ጠይቋል። ሞዴልና የማስታወቂያ ባለሙያዋ ቀነኒ አዱኛ በተደጋጋሚ ራሷን ለማጥፋት መድኃኒት ወስዳ እንደነበር በማስታወሻ ደብተሯ ላይ መመልከት ችለናል ሲልም የድምፃዊው ጠበቃ ገልጿል። ጠበቃው ተጨማሪ የጊዜ ቀጠሮ መፈቀድ የለበት በትም አንዱ ዓለምም የዋስ መብቱ ሊጠበቅለት ይገባል በሚል ተከራክሯል። ፍርድ ቤቱ የሁለቱንም ክርክር በመስማት ውሳኔ ለመስጠት ለነገ ማክሰኞ ቀጠሮ ሰጥቷል። የተቀቀለ ስጋ ወደ ቻይናና ሞንጎሊያ ተልኮ 28 ሚሊዮን ዶላር ተገኝቶ አልተባለም። በስድስት ወራት ውስጥ ጥራቱ የተረጋገጠ ስጋ በመላክ 28 ሚሊዮን ዶላር መገኘቱን የኢትዮጵያ ግብርና ባለስልጣን ይፋ አድርጓል። 28 ሚሊዮን ዶላሩ ከ400 ሺህ የቁም እንስሳት ነው የተገኘውም ተብሏል። ከዚህ ቀደም ኢትዮጵያ ወደ አረብ ሀገራት ብቻ ነበር የምትልከው አሁን ወደ ቻይና መላክ መጀምሯ እንደ ስኬት ይወሰዳልም ብሏል ባለስልጣኑ። እንደ ባለስልጣኑ ገለጻ በ2016 ዓ ም 300 ያህል ከብቶች ተልከው 18 ሚሊዮን ዶላር ተገኝቶ ነበር። አሁን ግን በግማሽ ዓመቱ 28 ሚሊዮን ዶላር ማግኘት ተችሏልም ብሏል። አትሌት ድርቤ ወልተጂ የ14 ሚሊዮን ብር ሽልማት አገኘች። በጃማይካ እየተከናወነ ባለው ኪንግስተን ግራንድ ሰላም ውድድር ላይ የተሳተፈችው አትሌቷ ውድድሩን በማሸነፏ ነው የአንድ መቶ ሺ ዶላር ተሸላሚ የሆነችው። የግራንድ ሰላም ውድድር አዲስ መሆኑ የተገለጸ ሲሆን የመጀመሪያውን የገንዘብ ሽልማት ካገኙ ተወዳዳሪዎችን መካከል አትሌቷ ተካታለች። አትሌት ድርቤ በ1500 ሜትር ውድድር ላይ ተሳታፊ ሆናም በማሸነፏ ነው ይህንን የገንዘብ ሽልማት ማግኘት የቻለችው። አሜሪካ ደቡብ ሱዳናውያን ወደ ሀገሯ እንዳይገቡ ከለከለች። ሀገሪቱ ይህንን ያደረገችውም ደቡብ ሱዳን ከአሜሪካ የተባረሩ ዜጎቿን ለመቀበል ፈቃደኛ ባለመሆኗ እንደሆነም ገልጻለች። ስለሆነም ለተወሰደባት እርምጃ ደቡብ ሱዳን ተጠያቂ መሆኗን የአሜሪካ ውጭ ጉዳይ ሚኒስቴር ገልጿል። አሜሪካ የደቡብ ሱዳናውያንን ቪዛ ከመሰረዝ ባሻገር በየትኛውም መንገድ ወደ አሜሪካ እንዳይገቡ የመከልከል እርምጃ እንደምትወስድም ገልጻለች። በመጨረሻም ሰሜን ኮሪያ ከስድስት ዓመታት በኋላ ዓለም አቀፍ የማራቶን ውድድር አካሄደች። ሰሜን ኮሪያ ከስድስት ዓመታት በኋላ ለመጀመሪያ ጊዜም የፒዮንግያንግ ኢንተርናሽናል ማራቶንን አድርጋለች። በዚህ ውድድር ላይ ከ200 የተለያዩ ሀገራት የመጡ ሯጮች እንዲሳተፉ መደረጉም ተገልጿል። እንደ አውሮፓውያን አቆጣጠር በ1981 የተጀመረው ይህ የማራቶን ውድድር በየአመቱ ሚያዚያ ወር የሀገሪቱን መስራች የሆኑትን ኪም ኢልሱንግ ልደት ለማክበር ይደረጋል። ከእሁድ የማራቶን ውድድር በፊት ለመጨረሻ ጊዜ የተካሄደው በ2019 ሲሆን 950 የውጭ ሀገራት ዜጎችም ተሳትፎበት ነበር። ሰሜን ኮሪያ ካለፈው ዓመት ጀምሮ ወደ ዋና ከተማዋ የሩሲያ ቱሪስቶች ብቻም እንዲገቡ ፈቅዳለች። ሰሜን ኮሪያ በዚህ ዓመት የካቲት ወር ላይ አንዳንድ ምዕራባውያን ጎብኚዎችም ከዋና ከተማዋ ርቀው የሚገኙ ከተሞችን እንዲጎበኙ ብትፈቅድም መልሳ ከሳምንታት በኋላ ክልከላውን ጥላለች። ይህ አዋዜ ልዩ ላልሰማችሁ ነው።